ትላንትና ለሰራውት ስንግ ማባያ የሚሆን ቀይ ምስር ወጥ ሰርቻለሁ። ዛሬ ምስር ወጥና ስንግ አንድ ላይ በጣም ቆንጆ ነው። ና ስንጉን ትላንትና ሰርቻ አልበላሁትም። ምስር ወጥ እስከ ምሰራ እየጠበቅኩ ቀይ ምስር ወጥ መስራት ድሮ ያስፈራኝ ነበረ፣ ግን በጣም ቀላል ነው። የተጠቀምኳቸው ነገሮች ምስር፣ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ በርበሬ፣ ጨው፣ ኮረሪማ ና ቁንዶ በርበሬ ሽንኩርት በጁስ መፍጫ መፍጫት ለእኔም በጣም ያሳዝነኛል፣ ግን ሽንኩርት መፍጫ ስለሌለኝ ግዴታ ነው። በየቀኑ ሽንኩርት ከተፍ አልገኝም። ነጭ ሽንኩርቱ ብዙ ስላልሆን እሱን በእጅ ለማድቀቅ ዝግጁ ነኝ። ምስሩን ደግሞ ውሃው ንጹህ እስከሚሆን ድረስ ነው ያልጠብኩት። ከዛ በኋላ የተለመደው ምንም አይነት ወጥ አሰራር ነው። ሽንኩርቱን መጀመሪያ ውሃው እስከሚመጥ ድረስ ለብቻ ለብቻና በሰልኩት ከዛም ዘይት ጨመር ነጭ ሽንኩርትን እና ዝንጅ ብሉንም ጨምሬ ትንሽ ካበሰልኩት በኋላ በርበሬ ጨምሬ አቁላላሁት። ቁሌት ውስጥ ምስሬን ጨመርኩ። ከዛ በኋላ ውሃ ጠብ ጠብ እያደረኩ አበሰልኩት። ጨው፣ ቁንዶ በርበሬና ኮረሪማ ተጠቅሜ ያለው ለመቀመም። ከዛ ከድኜ እንዲንተከተክ ተውኩት። በደንብ እስከሚበስል ድረስ እሳቱን አጠፋሁትና ሳህን ላይ አቀራርቤ ከስንት ጋራ ለምሳ በላው።